ጌታ ኢየሱስ ክርስቶስ የጀመረውን ፊሽካውን አስነፍቶ አስምሮ የሄደውን ስራ በአማኞች ሊሰራ ዛሬም መንፈስ ቅዱስ አለ። እግዚአብሔር የተባረከውን ወገኖች ወገኖቼ በደስታ እንድንሆን በብዙ ክብር እንድንሆን በብዙ ኃይል እንድንሆን የሚያደርገን መንፈስ ቅዱስ ነው። ብዙ ጊዜ ግን መንፈስ ቅዱስን ስለምንዘነጋ የስጋ መካኒካል የሆነ ቴክኒካል የሆነ ነገር ብዙ ስለምንጋብዝ እና ይሄ የመንፈስ ነገር የእግዚአብሔር መንፈስ የሚሰራውን ነገር ልብ ስለማንል ሕይወት ትግል ይሆንብናል። አንዳንዱን ነገር ይሄንንስ ከማደርገው በዚያ አቅጣጫ ከሚሄድበት ቢቀርብኝ ይሻላል እያለን ያንን የትግል ሕይወት ብዙ የመንፈስ ቅዱስን ሀሳብ ካለማወቃችን የተነሳ አቁመነው ነው አለ። ዛሬ መንፈስ ቅዱስ በኛ ህይወት ሊሰራ የፈለገውን ነገር ስላልጨረሰ እንዲሰራ መንፈስ ቅዱስን እንድንረዳ ያስፈልጋል። አሜን።